እጅግ በጣም የሚያሳዝን ዜና ተሰምቷል። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏ ተነግሯል። አይዞሽ ገለቴ፣ አይዞሽ አይዞሽ፣ በቃ እጅግ ያሳዝናል። በብዙ ሰዎች ዘንድ በሩጫዋ በስኬቷ የምትደነቀው በተለይ ደግሞ በቀነኒሳ አባባል ዛሬ ድረስ ስሟ የሚነሳው አትሌት ገለቴ ቡርቃ ያለችበት ሕይወት ብዙዎችን አስደንግጧል። እሷም ድምፁን ስትል ተሰምታለች። አትሌቷ ምን አጋጠማት? ከሰሞኑ እየተላለፈ ያለው ስለ እሷም እየተሰማ ያሉት መረጃዎች ምንድናቸው የሚሉትን ሙሉም በዝርዝር ይዘን መጥተናል። አትሌቷም በስተመጨረሻ እንዲህ ብላለች። ሁሉንም ስሙ፣ እውነታውንም ከኔ ወቁ። አሁን ጎዳና ከመውጣቴ በፊት ጉዳይን የኢትዮጵያ ህዝብና ጠቅላይ ሚኒስትሩ እንዲመለከቱልኝ ስል ድምጼን አሰማለሁ ስትል ተሰምታለች። አትሌቷ እንዲህ እንድትል ስላደረጋት ሁኔታና ስላለችበት ከባድ ሁኔታን በዝርዝር ይዘንላችሁ መተናል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደረጉ በአክብሮት እንጠይቃለን። ቀጥታ የሚዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። በብዙ ጥንካሬዋ በብዙ የውድድር አሸናፊነቷ ስሟ ይነሳል። አትሌት ገለቴ ቡርቃ ታዲያ ከጥቂት ዓመታቶች በፊት በውድድሮች ላይ አይተናታናቅም። አንዳንዶችም ጥያቄ የሆንባቸው ነበረ። የጠፉ አትሌቶች አሉ። አንዳንዶቹም ወደ ቢዝነሳቸው፣ አንዳንዶቹም ወደ ራሳቸው የግል ህይወት፣ ሌሎቹም ደግሞ ወደ ሌላ የስራ መስክ ተሰማርተው አትሌቶቻችን በየቦታው ተበትነዋል። የድሮ አትሌቶች እየጠፉ ነው ሲሉም ተሰምተው ነበር። እንጂ እች አትሌት የጠፋችበት ነገር በስተመጨረሻ አሳዛኝ ሆኖ ተገኝቷል። ልምምድ እንዳታደርግ ከቤቷ የወጣች የሩጫ ውድድሩን በጥሩ ሁኔታ አድርጋ ጥሩ ውጤት ላይም እንዳትደርስ በፍርሃት ለአመታት ያህል በቤቷ እንደተቀመጠች መረጃው ተሰምቷል። ይህም የሆነው በባለቤቷ ፍራቻ እንደሆነ አትሌቷ በሆነ ሚዲያ ላይ ድምጿን፣ ቃሏን ሰጥታለች። በማያያዝም በብዙ ሁኔታ በብዙ ጥረት ያፈራቻቸውን እንዲሁም መንግስት የሸለሟትን ንብረቶች ሁሉ ይህ ባለቤቷ እንዳሸጠባት እየተሰማ ይገኛል። አትሌቷ ለመሆኑ ምን አጋጠማት የሚለው ብዙዎችን አሁን ድረስ እያጠያየቀ ይገኛል። ይቺ አትሌት በቀነኒሳ ንግግር ዛሬ ድረስ ትወሳለች። በሆነ ውድድር ላይ ማሸነፍ አለመቻሏ በደረሰባት ጉዳይም ውድድሩን በስኬት አለመጠናቀቋ እልህ ይዟት በነበረበት ወቅት ቀነኒሳ ቃለመጠይቅ ያደረግ ነበር። በትልቅ ቴሌቪዥን ጣቢያም ይታይ ነበር። ታዲያ በአጠገቡ ስታ እንዲህ ብሎ ተናገራት። ገለቴ አይዞሽ፣ ምንም ማድረግ አይቻልም ሲል ድምፁን አሰማት። ይህ የቀነኒሳ ንግግር ዛሬ ድረስ አትሌቷንም እሱንም እያስታወሱ ብዙዎች እንዲነጋገሩበት ብዙዎች ይህም ቪዲዮም እንዲመለከቱበት ድምፁንም በተለያዩ ቦታዎች አይዞሽ ገለቴ የሚለውን ቃል በመጠቀም ጭምር ብዙዎች ቪዲዮ እንዲሰሩበትም ሆኗል። ይሁን እንጂ ከዚህ ጀርባ ያለችው በጥንካሬዋ የምትታወቀው ውድድሩን ሳታሸንፍ ቀርታ እልህ ውስጥ ገብታ ቀነኒ ሳ የቴሌቪዥን ቃለ መጠይቁን አቋርጦ አይዞሽ እንኳን እስኪላት የደረሰችው እልህ ውስጥ ገብታ የአሸናፊነት ስሜት የሚያንቀጠቅጣት ይቺ አትሌታችን ዛሬ ላይ ተሸንፋለች። የብዙዎቻችንንም ድምፅ ትፈልጋለች። ብዙዎቻችንም አይዞሽ እንድንላት ድምጿን አሰምታለች። ይቺ አትሌት መንግስት በተለያየ ጊዜ የሰጣትን ቦታዎች እንዲሁም በራሷ ጥረት ያገኘቻቸውን አስራ አንድ መሬቶች ነበሯት። ከአስራ አንዱ መሬቶችም አስሩ እን እንደተሸጡባት ተናግራለች። ከዛም ባለፈ አምስት መኪኖች ነበሯት። ከአምስቱም አራቱም መሸጣቸውንም አሳውቃለች። አሁን በስሟ ምንም እንደሌለም ገልጻ ተናግራለች። የቀረኝ አንድ ቤት ነው፣ እሱንም ለማሸጥ ባለቤቴ እየተሯሯጠ ይገኛል ስትል ገልጻ ተናግራለች። ይህንንም ያለኝን እምኖርበት ቤት ከተሸጠ ወደ ጎዳና መውጣቴ አይቀርም፣ ፍርድ ቤትም እየፈረደ ያለው ለእሱ ነው፣ ለእኔ ምንም አልተፈረደልኝም ስትል ተሰምታለች። ይህንንም አስመልክቶ ይመስላል ጎዳና ከመውጣቴ በፊት አንዳለኝ ብዬ የምኖርበት ቤትም ተሽጦ ወደሱ ከመሄዱ በፊት እባካችሁ የኢትዮጵያ ሕዝብና ጠቅላይ ሚኒስትሩ ስለ እኔ ድምፅ ይሁኑ ስትል ድምጿን አሰምታለች። አሁን ላይ ከባድ የኑሮ ችግርን እያሳለፈች እንደምትገኝም ነው ይቺ አትሌታችን የተናገረችው። በኢትዮጵያ ሀገራችን ብዙዎቻችን እንደምናቀው ከጥሩ የስራ ዘርፎች ከሚባሉ ከተሳካላቸውም የስራ ስኬት ላይ ደርሰው ጥሩ ባለሀብት ከሚያደርጉ ሙያዎች አንዱ አትሌት ዋነኛው እንደሆነ እናቃለን። የሀገራችን አትሌቶች በተለያዩ ከተሞች እንዲሁም ክልል ከተሞች ትልልቅ ሆቴሎች፣ ትልልቅ ሪዞርቶች፣ ትልልቅ ድርጅቶች ያሏቸው ባለሀብቶች እንደሆኑ ይታወቃል። ከዛም አልፈው ለተለያዩ ለተቸገሩ ሰዎች፣ ለተቸገሩ ድርጅቶችም የእርዳ እርዳታ እጃቸውን የሚዘረጉ ለሰውም የሚደርሱ ከራሳቸው ተርፈው ለሀገራቸውና ለሕዝቦቻቸው የሚጠቅሙ የሀገራችን እንቁ እንደሆኑም ብዙዎች እናውቃለን። ይሁን እንጂ አትሌት ገለቴ ግን እዚህ ላይ አልታደለችም። በልጅነቷ ያፈራቻቸው በወጣትነት ጊዜዋ ጥራ ግራ ያገኘቻቸው ሀብቶች ሁሉ ባላወቀችውና ባልጠበቀችው ቅጽበት በባለቤቷ ሁሉም እንዲሸጥ ሆኗል። አስራ አንድ ቤቶች አስር ተሸጠ ማለት ይህ ምንድን ነው ሲሉ ብዙዎች ተሰ ሰምተዋል ። እንዴትስ ይህ ጉዳይ ሊሆን ቻለ? ምን ማለት ነው? እሱ ጋር ይሆናል ወይ? ባለቤትነት ማስረጃው ያለው ምኑ ጋር ነው? የተሸወርሽው አትሌታችን እያሉ ብዙዎች ስለ እሱ አሁን ላይ ድምፅ እየሆኑ ይገኛሉ። በዛም አለ በዚህ እሷ አሁን ላይ የሰዎችን ድምፅ ትፈልጋለች። ይቺ አትሌት ጎዳና እንዳልወጣም አሁን ሁሉም ይተባበረኝ ስትል ነው መልክቷን ያሰማችው። ብዙዎች ስለ አትሌቷ በተለያዩ ሚዲያዎች ላይ መረጃዎቹን እያጋሩ ድምፅ እንሆናትም እያሉ ይገኛሉ። አትሌት ገለቴ በአሸናፊነት ስሜቷ ትታወሳለች። በተለይ ደግሞ በውድድሮች ላይ ያላት የዓላማ ጽናት፣ ተሸናፊነትን አለመፈለግ፣ ይሄ ነገርም እልኋ እስከ ጥግ እንደሆነና ሁሌም የጥሩ ስኬት ተምሳሌት እንደሆነች በጓደኞቿ በቅርብ ሰዎቿ ትታወቃለች። ዛሬ ግን ይቺ አትሌታችን በግል ሕይወቷ እንደተሸነፈች ነው መረጃዎቹ የተሰማው። በልጅነት ጥረቷ በወጣትነት ጉልበቷ ያፈራቻቸው ንብረቶች ሁሉ እንደ ቀልድ እንደሄዱ ባት ፍርድ ቤትም እሷን እየሰማ እንዳልሆነ በጠቅላላው ተናግራለች። ለማና ቤት ልበል ስትልም ተሰምታለች። ይቺ አትሌታችን አሁን ላይ ታዲያ ወደ ሚዲያው በደንብ በስፋት በመምጣት ስለ ጉዳዩ ተናግራለች። ከውድድሬም ከዓላማዬምም ተጎትቻለሁ ስትል ገልጻ ተናግራለች። አሁን ላይ ለዓመት ትሬኒንጎችን እንዳቆመች ወታም ትሬኒንግ እንደማታደርግ ጭምር ተሰምታለች። ይህም ካለችበት ፍራቻ እንደሆነም ገልጻ ተናግራለች። ይህ በጣም ያሳዝናል። ይቺ አትሌታችን ለሀገራችን ብዙ ነገር ያረገች ወርቆችን የተለያዩ ሜዳሊያዎችን በማምጣት የሀገሯን ባንዲራ ከፍ ያደረገች ነበረች። እውነት ይቺ ወጣት ታሳዝናለች። ብዙዎቻችን ድምፅ እንድንሆናት ያስፈልጋል ሲባል መረጃው እየተሰማ ይገኛል። ለዚች አትሌታችን አሁን ላለችበት ጭንቀት ፈጣሪ አምላክ ገላግሏት በደስታ እንድናያት የእውነት ከልብ ምኞታችን ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላቸው የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ተመኘውላችሁ ሰላም።